ነው። ልጅ ይሄ መስተፋክሩን ቀላሉ ነገር ስንቱን ስንቱን ትላልቅ ስሮ ይሰርተናል። እንኳን ይሄን ቀላሉን ነገር ወረቀት ወደ ብር መቀየር የምንችል ሰዎች ነን። ለተወሰነ ደቂቃ እንኳን ይሄንን የመስተዋ አድዱን የእሷን ስም እስከ ፎቶዋ፣ ያንተን ስም እስከ ፎቶ አድርግና አስቀምጥልኝ። አሁን ያው ቅድሚያ ክፍያ አለው ታቸውን ለወንድ የምትልኩ እንዲሁም ደግሞ በየሚዲያው የምትለጣጥፉ እህቶች ማለት ነው። እባካቸው ይህንን ቪዲዮ እስከ መጨረሻው አዳምጡት፣ እንዲሁም ደግሞ ይህ ነገር ከመድረሱ በፊት ጥንቃቄ አድርጉ ማለት ነው። በአሁኑ ሰዓት ላይ እንዲሁ ከመሬት ተነስቶ ምንም ጥፋት ሳታጠፉ እምቢ ስላላቸው ብቻ ወይም ደግሞ ያ ሰው ለእናንተ ስለማይሆናችሁ ብቻ እምቢ ስትሏቸው የእናንተን ሕይወት ለማበላሸት የማይሁዱት የማይቆፍሩት ጉድጓድ ስለሌለ ጥንቃቄ አድርጉ። ቪዲዮም ደግሞ ለብዙ እህቶቼ እንዲደርስ ላይክ፣ ሼር አድርጉልኝ እንዲሁም ሰብስክራይብ አድርጉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ቤተሰቦች እንዴናችሁ ሰላም ናችሁን? የጋሉ ሰላም ነው አላ ስብን ተአላ በያላችሁበት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮ ብዙ ለብዙ እህቶቼ እኔ አንድን ቪዲዮ ይዤ ስመጣ እዝጋ ለሁላችንም ትምህርት እንዲሆንና እንድንማርበት ስለምንፈልግ ነው። ገብቷቸዋል። አንዱ እኔ አሁን ለምሳሌ በየተማርኩበትን ነገር ለእናንተ እንዲያስተምራችሁ እና እንድትጠነቀቁ ግዴታ እናንተ ላይ እስከ መድረስ እንደሌለበት አንድ እንደ ነገር ልንገራችሁ ማለት ነው። እና ብልጥ ሰው ከሰው ይማራል፣ ካየውና ከደረሰበት ሰው ይማራል። ማን ነው ግን ሞኝ ሰው ግን ላዩ ላይ ደርሶበት ያ ተጎትቶ ወይም ደግሞ ተበድሎ ወይም ደግሞ ችግሩ ደርሶበት ነው የሚማረው፣ ገብቷቸዋል። ስለዚህ ከመድረሱ በፊት ከሰዎች መማር አለብን ብዬ ነው ማስበው ማለት ነው። ብዙ ነገሮችን ላይ ላይ ላይ ሳይደርስብኝ ከሰዎች የተማርኳቸው ብዙ ነገሮች አሉ ማለት ነው። ስለዚህ ጥንቃቄ አድርጉ። በአሁኑ ሰዓት ላይ ትልቅ ሰዎች ናቸው፣ እድሜያቸው ገፋ ብሏል፣ በደንብ ማሰብ ይችላሉ ብላችሁ የምታስቧቸው ሰዎች ከሕፃናት ብሷል ማለት ነው። ለብር ብለው ማይሄዱት ማይቆ ፍሩት ጉር ጋር የሰውን ህይወት እንዲሁ ከመሬት ተነስቶ የሚያበላሹ ሰዎች አሉ ማለት ነው። እና በጣም ነው ያዘንኩት። ይሄ ሰውዬ ወላሂ በጣም ትልቅ ሰው ነው። በጣም ትልቅ ሰው ነው። ፎቶውን ብታዩት በጣም ነው የሚገርመው ማለት ነው። እና ይህንን ነገር እንኳን ያደርጋል ብላችሁ ሳይሆን የምታስቡት በጣም መልካም ሰው ነው ብላችሁ ነው የምታስቡት። ለምን እድሜው ገፋ ስላለ እና እንደዚህ አይነት አጸያፊ እና እንደዚህ አይነት አስነዋሪ ስራ ይሰራል ብላችሁ የማታስቡት ሰው ነው ማለት ነው እና ወላሂ በጣም ነው ያዘንኩ። እባካችሁ እህቶቼ ተጠንቀቁ ማለት ነው። በአሁኑ ሰዓት ላይ ወንዶች ወይም እናንተ ሳትፈልጓቸው ስትርቀሩ ወይም ደግሞ ለእናንተ እንደማይሆናችሁ ስትረዱ እምቢ ስትሏቸው፣ በአሁኑ ሰዓት ላይ በፎቶ ብቻ የእናንተን ህይወት የሚያበላሽ ነገር እያደረጉ ነው ያሉት ማለት ነው። እሱ ምንድን ነው ፎቶውን ለድግምተኞች ወይም ደግሞ ስህር ለሰሪዎች ይልኩና በእናንተ ፎቶ ላይ ስህር ያሰሩባቸዋል፣ ወይም ድግምተ ያሰሩባቸዋል ማለት ነው። ከዛ እናንተ በሰው ሀገር ላይ ህይወታችሁ ይበላሻል፣ ትታመማላችሁ፣ እንዲሁም ደግሞ ጉዳት ይደርስባቸዋል ማለት ነው። እንደዚህ አይነት ጉዳት ይደረሰባቸው ብዙ ልጆች ስላሉ ነው ማለት ነውና ከዚህ በፊት እንደዚሁ አይነት ቪዲዮ ሰርቼ ለቅቄ ነበረ። እንደዚሁም አንድ ሰውዬ እንዲሁ እንደዚህ አይነት በፎቶ ፎቶዋንና የአንተን ፎቶ የእናቷን ስምና የአባቷን ስም ያንተን የአባት ስምና የእናት ስም ላክልኝ ብሎት በዛ ቪዲዮ ሰርቼላችሁ ነበረ። በእንዲሁ ተመሳሳይ ቪዲዮ ማለት ነውና አንዱ አይተ ምን እንዳለችኝ ልንገራችሁ። ወላይ ኮመንቱን ካገኘሁት እዚ ጋ አምጥቼ ያስቀምጥላችኋለሁ ማለት ነው ና ምንድነው ያለችኝ የገዛ ባሌ፣ የልጆቼ አባት አስደግሞብኝ ይሄው በሰው ሀገር ላይ ቀርቻለሁ። በጣም ታምም ያለው በጣም ነው የሚያመኝ ምን እንደማደርግ ራሱ ሲነሳብኝ ምን እንደማደርግ አላቅም። በጣም ህይወቴ ተመሰቃቅሏል። ህይወቴ ተበላሽቷል። ባመንኩት እና የልጆች አባት ነው ባልኩት ሰው ብር ስለከለከልኩት ብቻ ህይወቴን አመሰቃቅሎብኛል። እህቶቼ ተጠንቀቁ ብላ ነው ቪዲዮ እንትን ቪዲዮ ላይ ኮመንት ተጻፈችልኝ ማለት ነው እና ቪዲዮ ኮመንቱን አልቀረዝኩትም። ካገኘሁት ብዙ ኮመንቶች ስላሉ ዝጋ አምስትች ያስቀምጥላችኋለሁ። ባለሆነ ደግሞ እንድትማሩበት ማለት ነው። ካገኘሁት ካላገኘሁትም እንዲሁ ተማሩበት ማለት ነው። በአሁኑ ሰዓት ላይ እንኳን ባዳ የራሴ የሚትሉት፣ በቃ ለችግሩ ሰዓት የደረሳችሁለት እንዲሁም ደግሞ ባወደዳችሁትና ለዛ ሰው ከጎኑ ሆናችሁ በችግሩም በደስታውም ሰዓት ከጎኑ የሆናችሁለት ሰው ነው። በአሁኑ ሰዓት ላይ እናንተን የሚጎዳችሁ ማለት ብዙ የሆናችሁለት ብዙ እንትን ብዙ መስዋዕትነት የከፈላችሁለት ሰው ለእናንተ ህይወት ደግሞ መበላሸት ሰበብ ይሆናል ማለት ነው። ከብታችኋል እና ጥንቃቄ አድርጎ አንዳንድ ወንዶችም አንዳንድ ሴቶችም በጣም የሰውን ህይወት የሚያበላሹ እና እንዲሁም ደግሞ በችግራቸው ሰዓት ከጎናቸው የሆነ የነበራችሁበትን መስዋዕትነት የከፈላችሁላቸውን ሁሉ ይረሱና እናንተን ህይወት ለማበላሸት ሀ ብሎ ይመጣሉ ማለት ነው። ገብታችኋለና ተጠንቀቁ። ህይወቶች ግዴታ እናንተ ላይ እስከሚደርስባቸው አትጠብቁ ማለት ፎቶችሁን በአሁኑ ከላስ ምንም አይነት ፎቶ ማያስፈልግም፣ ቪዲዮ ማያስፈልግም። ያ ሰው እናንተን የሚወዳችሁን የሚፈልጋችሁ ከሆነ በቤተሰብ ሄዶ ይጠይቅ፣ ከዛ ኒካ ይታሰርና ደግሞ አንድ ነገር ልንገራችሁ በአሁኑ ሰዓት ላይ አብዛኛው ትዳር ፈልጋለሁ የሚሉ ሰዎች ጊዜያዊ ወይም ደግሞ እናንተን መጫወቻ ወይም ደግሞ ለብራችሁ ብሎ የሚፈልጉ ወንዶች ስላሉ ተጠንቀቁ ማለት ነው። እና ብቻ እንትን ለትዳር ስለጠየቀሽ ብቻ ያገባሻል ማለት አይደለም። አንዳንድ ወንዶች በህይወትሽ ተጫውቶብሽ እንዲሁም ደግሞ ያለሽን ነገር አሳጥተውሽ ህይወትን አበላሽተው እንዲሁም ደግሞ ሰባብረውሽ የሚሄዱ ወንዶች አሉ ማለት። እንደዚያውም ሴቶቹም አሉ ወንዶችን የሚጎዱ እና እኔ ሰዎቹን ከመበደል ይልቅ ቢበደል ነው የሚሻለኝ ማለት ነው። እና እኔ ብዙ ጊዜ በሰዎች ተበድይ ያለው እንጂ አንድም ቀን አውቄም ሆነ ሳላቅም ሰዎችን በድይ ያላቅም በራሴ በምለው የምተማመንበት ነገር ስላለ ማለት ነው። ግን እንደው በዳይ ከምትሆኑ ተበዳይ ቢትሆኑ ነው የሚሻለው። ለምን በዳይ ስትሆኑ በጣም ወንጀሉ የበዛ ስለሆነ ተበዳይ ስትሆኑ ደግሞ አላህ አቃችሁን ይመልስላችኋል። ያ ሰው ለጊዜው የጎዳችሁ፣ ለጊዜው የበደላችሁ፣ ለጊዜው በእናንተ ህይወት ላይ የተጫወተ ሊመስለው ይችላል። ግን አላህ ደግሞ እጥፍ ድርብ አድርጎ ነው በጎዳችሁ ልክ አጸፋውን የሚመልስለት። ገብቷችኋል? ሁሉ ነገራችሁን ለፈጣሪ ተዉት ማለት ነው እና ሰዎችን አውቃችሁ ለመበደል ሰዎችን ገንዘብ ለመብላት አትሞክሩ ማለት ነው። ገብቷችኋል? ሀባይቤ ስለዚህ ተጠንቀቁ። እኛ የሰው ሀገር ነው ያለ ነው፣ ሰርተን ለመለወጥ ነው የመጣ ነው። ትዳር ትክክለኛ ትዳር ከተገኘ ያሰየው፣ ካልተገኘ ሀገር ገብታችሁ አላህ ያለላችሁና የምታውቁትን ሰው ታገባላችሁ ማለት ነው። ስለዚህ በአሁኑ ሰዓት ላይ ወንዶች፣ አብዛኛው ወንዶች እኛ ደግሞ እንድንወዳቸው ፍቅራቸው እንዲዘን ካደረጉን በኋላ እንደ ውሻ ነው የምንከተላቸው ማለት ነው። እነሱ ይንቀባረራሉ። መጀመሪያ ግን አበትኩልሽ፣ ሞትኩልሽ፣ በቃ ታረትኩልሽ ያለ ሁሉ መጨረሻ ላይ ግን እኛ ደግሞ እኛ ሴቶች፣ በተለይ ደግሞ የአረብ ሀገር ሴቶች በጣም በጣም በጣም የሚሰማን እና የሚያዳምጠን እንዲሁም ደግሞ ደካማ ጎናችን ብዙዎቹ ያውቃሉ ማለት ነው እና የሚረዳን እና የሚያወራን እንዲሁም ደግሞ ችግራችን የሚጠይቀን ብዙ ጊዜ ስለሌለ አንዳንድ ስ ወንዶች ደግሞ ይህንን ደካማ ጎናችንን ተጠቅመው ፍቅር ካሳዙ በኋላ መጨረሻ ላይ ግን የእውነት የምትወጅኝ ከሆነ ቪዲዮ ላክልኝ፣ የእውነት የምትወጅኝ ከሆነ ራቆትሽ በቪዲዮ ያሳየኝ፣ የእውነት የምትወጅኝ ከሆነ ያልሆነ ነገር አድርግልኝ ብሎ ይጠይቅሻል። በዛ ሰዓት ደግሞ አንቺ እንድታጪው ስለማትፈልጊ ስለምትወጅው ብቻ እሱን ከማጣት ለምን አልልክለትም ያገባኝ የለ ወይ ብለሽ አምነሹ ስለወደሹ ሆነ ስለአመንሹ ብቻ ይህንን ነገር ስታደርግለት፣ ይህንን ነገር በእጁ ካደረገ በኋላ በቃ አንቺኑ እስር ቤት ነው የሚያስገባሽ ማለት። ይሄ እስር ቤት ማለት ምንድን ነው? ይህንን ነገር ለቤተሰቦችሽ እልካለሁ ወይም በሚዳ እለቅብሻለሁ ብሎ ሲያስፈራላሽ ብርሽንም አልሐምዱሊላ ብርሽንም እንዲሁም ደግሞ ሕይወትሽንም አመሰቃቅሎ በሀሳብ እና በጭንቀት እንዲሁም ደግሞ ቪዲዮ እንዳይለቀቅብኝ በማለት በመፍራት ምን ይደረጋል ብርሽን ታጥያለሽ፣ ሕይወትሽን ታጫያለሽ። በራስሽ እጅና በራስሽ ስልክ ባደረግሽው ነገር ራስሽ የሱ እስረኛ ሆነች ትቀሪያለሽ ማለት ነው። ለምን በየጊዜው ብርላክልኝ በየጊዜው የሆነ ነገር አድርግልኝ፣ ይህንን ነገር ካላደረግሽ በሚዲያ ነው የሚለቅብሽ ምናምን እያለ ያስፈራራል ማለት ነው። ያ ሰው ደግሞ የእውነት ባለትዳር ወይም ደግሞ የእውነት አግብቶሽ ባልሽ ሆኖ ከዛ በኋላ ደግሞ አንቺ ለምሳሌ ባልሽ ነው የራስሽ ነው ያንቺው የሱ ነው የእሱ ያንቺ ነው ባልሽ ሆኖ ይህንን ነገር ብታደርግለት ባልሽ ነው በቃ ባልሽ ስለሆነ አደረግሽለት እንኳን በሚዲያ እንኳን ቢለቀው የሚያስፈራና የሚያሳፍር ነገር የለውም። ለምን ባልሽ ስለነበረ ነው ያንን ነገር ስላለ ያደረግሽው ማለት ነው። ሰዎች ራሱ ከጎንሽ ይሆናሉ። ግን ለማታውቂው በሶሻል ሚዲያ ብቻ ላወቅሽው እንዲሁም ደግሞ ወድሻለሁ፣ አፈቅርሻለሁ ስላለሽ ብቻ ኒካ ሳታስሩ ምንም ነገር ሳታደርጉ ቤተሰብሽ ጋር ደውሎ እንኳን ለትዳር ሳይጠይቅሽ በሶሻል ሚዲያ ስላወቅሽው ብቻ ስላፈቀርሽው፣ ስለወደሽው አገባሻለሁ ስላለ ብቻ ቪዲዮ የራቆት ቪዲዮ እንዴት ነው ቆይ አሁን ለምሳሌ ገና ሳትጋቡ ስላፈቅርሹ ብቻ የራቆት ሽን ልከሽለት ከትዳር በኋላ ምን ልታደርጊ ነው አንድ ነገር ልንገርሽ ማለት ነው እና እህቶች ይህንን ነገር የምታደርገው ብዙዎቹ ስላላችሁ ነው ከዚህ በፊት የሰማነ አራት ሴት የራቆት ቪዲዮ ይዞ በህይወታቸው ሲጫወትባቸው የነበሩ ከኢትዮጵያ ከዱባይ ከሳውዲ ከሌል ከየተኛ አገር ብዬ ብልንገራችሁ ማለት ነው። በእያንዳንዱ አረብ ሀገራት ያሉ እህቶችን አንድ ወንድ ብቻ አፈቅርሻለሁ ፎቶውን ብቻ በመጠቀም ማለት ነው እና አገባሽ አለው ብሎ እንደ ትንሽ ብር ይወረውራል። ከዛ ደግሞ እውነቱም ይወደኛል እውነት ስለሚወደኝና ስለሚያፈቅረኝ ነው ይህንን ብር የላከልኝ ብላችሁ በትንሽ ነገር ህይወታችሁን አሳልፋችሁ የምትሰጡ እህቶች ተጠንቀቁ ማለት ነው እና የሚወድሽና የሚያከብርሽ አንቺን ለትዳር የሚፈልግሽ ወንድ እነዚህ አይነት ብልግና ቪዲዮ አይጠይቅም። ስለዚህ ተጠንቀቁ። ቪዲዮዎቹን የሚሆኑ ፎቶዎቹን ማትላኩላለሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ።